በጣም አሞኛል። እኔ ተኝ ተኝ የሚል በሽታ ነው ያዘኝ። ተኛለሁ ማለት አያ እዚህ ማለት እኔ ዙሮ ልመጣ ነው። ያው ትናንት ነው በሽታ እኛ በሽታ የምንለው እንቅልፍ ደግሞ የኔ በሽታ ደግሞ እንቅልፍ አጣሁ። የብጋንኪስ እንቅልፍ ይወስድሻል። እኛ ደግሞ በሀሳብ እንቅልፍ ቃዥን ልጅ ቃዥን አላስቀምጠን ያለው እንቅልፍ አጣን። ስራ ስሬ ስሬ አይለኝም፣ እያመመኝ ነው። ልጣርልኝ መጣር አይደለም፣ ስማኝማ። ስራየው ስራዬው ልንገርህማ አዳምጡኝማ፣ በጽሞና አዳምጡኝማ። አኗርም መጣ መሰለኝ። ስሙኝ በጽሞና ልንገራችሁማ። ምንድን ነው የተፈጠረው? ምን ሆናችሁ? ብቅ በላት ትታይም። ምንድን ነው የተፈጠረው? ንዴትሰ ዝሮ ዝሮ ልንገርህማ፣ ይኸው አሁን ለምሳሌ ትኝት ስል ደህና ነኝ፣ አያመኝም። ስተኛ ማለት ነው። ምንድን ነው ችግሩ? ቆሜ ስሰራ በቃ ሰውነት የከበደኝ በቃ ቢዥ ቢዥ ልብኛን በቃ ስሬ ስሬ አይለኝ እንቅልፍ እንቅልፍ ነው የሚለኝ። እኔ ነው አጣ ደግሞ እንቅልፍ የለ በሽታ የለ ለቅቅቅ። በቃ ቲክቶክ የምን ቲክቶክ ቲክቶክ ጠቀሚያ ያንተ ቲክቶክ። እኔ ቲክቶክ ተጠቅሜ አላቅም። ሆና ነው ቲክቶክ ደግሞ መቼ ተጠቅሜ አውቃለሁ? ቲክቶክ አለኝ እንዴት ነው አካብሪው? ቲክቶክ የለኝማ እኮ። አሁን ስማኝማ አንተ የኔ በሽታ። መቼ ግዴ አይሰጣችሁም ነው እንደምንድን ነው ግማሽ የምትገዙት? ለሰራ ጉርም ሚስጥር ዛሬ እንዴት ነው ነገር አኗሪው ግማሽ እንዲያገዛለት ሙሉ ግዛ ምንድን ነው ራሳችሁን ነው። አሬ ስጠው እና ይግዛ እንጂ ምንድን ነው የምትቆናቆነው? ስጠው እንጂ ሙሉ ስጠው፣ ሙሉ መግዣ እንዴት ግማሽ ግዛ ትለዋለህ? ታስተቀየው እኮ ልጄን። እኔ ኩበ ኩንተበ ኪሻር በርምገዛለት እኔ። እናት ምንድን ነው ነገሩ? እንእዛለ ን ብር ስሌት ግን የእኔ ብር አይመጣም። በቀን ቢያንስ ወላሂ፣ በቀን ቢያንስ አኗር አራት መቶ ብር፣ ሶስት መቶ ብር ወስዳለሁ በቀን እያጥፋ። ታዲያ ምን ቅጣትህ ነው? ይገባህን ቅጣትህ ነው፣ ቅጣት ነው። እኔን ብትንከባከቡ ኑሮ። ዝም በላ ሰማህ፣ እባክህ ተቀጣ፣ በዲብ ተቀጣ። በቀን ሶስት መቶ ብር ማለት

ምን ይጎልብኛል? ሰርተ የታመጫለሽ? ያመጣለሁ፣ ይመጣልሃል መስሎሃል። አሁን ስማ፣ አልመጣ ነው አሁን እኔ፣ እንደውም አገሬ ልመጣ ነው። አሞኛል። እኔ ተኝ ተኝ የሚል በሽታ ነው የያዘኝ። መጣ፣ እኔ ልመጣ ነው። እኔ እኮ ያው

ለምሳሌ ክፍለ ጊዜዎች ክፍለ ጊዜ የምታዋቂ የቀማጠቢያ ይህን ያህል የኩሽና ይህን ያህል ለእንቅልፍ ይህን ያህል ብለሽ ቲክቶክ የሚባለው ነገር ይሄ ላይፍ በል ገብታችሁ ወደዛ ከፍ በል ዝቅ በል እንዴ ዝጣፍ ዝቅ አድርገው እንዴት ምንድን ነው ይሄ ምንድን ነው ይሄ ላይ ካርጎ የጠቅሰብኝ ለአንቺም እያንዳንዲሽ ለአሻራ ራሱ ከባድ ነው የሚሆነው እኔ ጀመር ቲክቶክ የለኝም ሰውዬ ቲክቶክ የለኝም ሲጀመር ነው

ውጭ ነው እንደ የምትሰሪው እኔ እኮ ሚዲያ ሚዲያ ማን ነው ቤት ጠለብ ገብተሽ እየሰራሽ መስሎኝ ነው ትዞር ያለሽ እንደ የሚለቁሽ ነው እናንተ ቤት እየመጡ የሚቀርጠ ትቀረጫለሽ አሁን ቤት የሚበላውን ሁላ እያየ ነው የሚቀርጠው። አላልክም እንደ አሁን ለራስ አሪያ የሚቀርጥ ሺ ይልካው ነው እንዲ ያው እግሬ የመጣው ራሴ የመጣው ግሩምባሻችሁኝ የሚለው ነገር ነው።